አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ዜና ተከታታይ ተሰች እንደምን አላችሁ? በያላችሁበት የዓለም ዳርቻ አ ይጠብቃችሁ። እና ሊላሂ ወይና ሊራጅዑን የሰው ልጅ ሱብሓናላህ ሞት ምን ሰዓት እንደምትመጣ በምን ወቅት እንደሚመጣ ማንም የሚያውቀው የለም። ወላኪን ሱብሓናላህ ሁሉም ነገር በአላህ አምርና ቀዷል ቀድር ነው ምንም የሚቀር የለም ኩሉ ነብሲ ዳይቀቱል ሞት ይበላል አላህ ከየትም ተነስተን የት እንደምንሞት የት እንደምንቀር አላህ አዘዋጀል ብቻ ነው የሚያውቅልን መክቱብ እንዳለ እነዚህ ሰዎች እንግዲህ ስብሐናላህ ሀገራቸው መጥተው ኡምራ ለማድረግ ሀጅ ለማድረግ የአላህን ቤት ለመጎበኘት መተው ስብሐናላህ በሁለት መኪና መጋ በመጋጨት ምክንያት ህይወታቸው አልፏል። አርባ ሁለት ሰዎች እንግዲህ ስብሓን አላህ በሳት ተቃጥሎ መሞት ያው ሸሂር ናቸው። አላህ ስብሓነ ወተዓላ ጀነት አልፍርዶስ ጀነት አልአላን ይወፍቃቸው። ሌላ ምን ይባላል? ሸሂር ናቸው። እውነት ሸሂር ነው፣ ሸሂር ናቸው። አላህ ካቲማቸውን፣ መስተንግዷቸውን ያማረ ያድርግላቸው ያረብል ዓለሚን የሰው ልጅ ብዙ ያስባል። ብዙ እናስባለን፣ ብዙ እናቅዳለን፣ ብዙ እንመኛለን። ላኪን ሞት ከኛ ጋር ተከትላ ነው የምትዞረው እና የሰው ልጅ ከሞት ማንም የሚያመልጥ የለም። ያው ኩሉ ነፍሲ ዳኢቀቱል ሞት ነው። ግን አለ አይደለም ቤተሰብን ቤተሰብ ጋር መሞት ያኔ እንደወጡ መቅረትን አላህ ይጠብቀን። እውነት እንደወጣን አንዳንድ ነገር አላህዬ ሁላችንም በሰላም በደስታ የምንመለስ አላህ ያድርገን። ያ ረብ የሰው ሀቅ ከማያዝ ከሰው ሀቅ አላህ ነጃ ብሎን የራሳችንን ሀቅ ይዘን የራሳችንን ገንዘብ የምንኖር አላህ ያድርገን። ካቲማችን ወላህ ያሳመረልን ወገኖቼ ማለት ነው። አልሐምዱሊላህ እነሱ ያው የጀነት ናቸው ወላህ ሸሂር ናቸው። በውሃ ሙላት፣ በሳት ቃጠሎ በቃ በሆነ ነገር አላህ ስብሓን ታላ በድንገተኛ ሞት ሸሂር ናቸው። እና ደግሞ ለአላ ለኸይር ስራ ነው የመጡት በሚያምኑበት ሃይማኖታቸው ኸይር ስራ ለማድረግ ነው የመጡትና ኡምራ ለማድረግ አላህ ጀነተልፍርዶስ ሲወፈቃቸው። እንግዲህ እነዚህ አርባ ሁለት ሰዎች ከሂንድ ሀገር ነው የመጡት ብለዋል። ፌስቡክ ላይ ተሰርቷል ሲሆ እኔ ራሱ በጣም ነው የተሰማኝ። ወላሂ ወላ ሰው የሰው ልጅ የሰው ልጅ በሙሉ እንደዚህ ሳት መጥፎ ነው ወላሂ። ያ አላህ ያ አላህ፣ በረሃመትካ አንተ ደረስልን፣ አሟሟታችንን አሳምርልን። ነብስያ እንዴት እንደምትወጣ አላህ ነው የሚያውቀው። ሱብሃነላህ የሞትን ጭንቀት ንብስ እያስለኑ እስኪ ሞክሩት እናንተ። ሱብሓነላህ እኛ እኳ የሆነ ብርድ ልብስ ወይንም መከዳ ወይንም ሆነ ጠጊል ነገር ራሳችን ላይ አፋችን ላይ አድርገን አፍንጫችን ይሸፍናል። እንዴት ማየር ጥር ሲለን ጭንቅ ምንለው ማለት ነው። አስቡት። ሁሉን አላህ እናላ ኮና ይራጅን አላህ ከቲማችን ያሳምርልን። ወጥቶ ተመቅረት አላህ ይጠብቃችሁ ወገኖቼ። ወጥቶ ተመቅረት አላህ ይጠብቀን። በሰላም በደስታ ለሀገራችን ለቤተሰቦቻችን ያብቃን። ተክፎ ነገር ይጠብቀን። አዱኒያ ኪዳ የያዝነውን የት እንዳለ እኳ አናቅም። አዱኒያ ማህመካነት ገሴራ ብዙ ለፋንላት፣ ብዙ ሮጥንላት። ትናንትና የነበረው ሌላ ታሪክ ነው። አሁን የነበረው ሌላ ነው። የትናንትናው በቃ እንዲህ ነበር እየተባለ ሁልጊዜ ይዘከራለ። ነገ ደግሞ ሌላ ህይወት ነው። አላህ የፈጠረን እንደዚህ ነው በቃ አንድ ሰው ዛሬ ደሃ ተሆነ ነገ ይቀየራል፣ ጤና ካለው ማለት ነው፣ ሰርቶ ያገኛል። ደሞ ትናንት ዛሬ ሀብታም የነበረው አማርጦ እየበላ አማርጦ እየለበሰ የነበረው ነገ አንዲት ዳቦ የሚያጣበት ነገር ይኖራል። ኩን ፈየኩን። ምን እንደሚገጥመን፣ ምን እንደሚደርስብን አናቅም። የሰው ልጆች ገባችሁ አይደለም? ወገኖቼ እና አላህ ወጥቶ ተመቅረት ይጠብቃችሁ። አላህ ይጠብቀን። እውነት የሆነች ልጅ ነበረች እና አዲስ አበባ ፋጥማ የኡምራ ሲያደርግ አባቷ ኡምራ ሊያደርጉ ይሄድ እና ለቤተሰቦቻቸው ሁሉንም አፉ ብለው በቃ የተበደሩት ገንዘብ ካለ መልሰው ምን ብለው ለቤተሰቦቻቸው የሚያስፈልጋቸውን ነገር አድርገው፣ በቃ አባዬ እኮ ሊሄድ ነው ምናምን እያለች ስታወራኝ፣ አንዲት ሀቅ እኳ የጎረቤት ሀቅ ለልጆቻቸውን አማና ወጥቼ ላልመለስ እችላለሁ ብለው ማለት ነው። ያኔ አስበውበት ነው። ተሰደደ የሰው ልጅ እኛ እናስባለን። ሁላችንም አገራችንን ስንሄድ ደርሰን እንመለሳለን እንላለን። እረፍት ደርሼ እመጣለሁኝ፣ ይሄን ነገር እንደዛ አድርጌው እመጣለሁኝ እንላለን። ግን እዚ ምን እንደሚከሰት አናቅም፣ በእኛ ላይ ማለት ነው። ለምን ዑመር በአላህ እጅ ናት፣ የሰው ልጅ ሁሉ መክቱብ እንዳላህ፣ እድሜ በአላህ እጅ ነው። ሁላችንም ራሂን በቃ ሀጆችንን አላህ ብቻ ነው የሚቀረው። ስብሐናላህ ሁሉ ነፍሲ ዳኢቀቱል ሞት። አላህ ይዘንላቸው አላህ ይረሃማቸው፣ ቤተሰቦቻቸውንም መጽናናቱን ይስጣቸው። ለማንም ለምንም የሰው ልጅ ሰው በመሆናቸው ብቻ ነው። በሁሉም ሀገር ላይ ያው እንትን አለ፣ ብዙ ነገር አለ። በየሁሉም አገር ላይ እውነት ለመናገር ማለት ነው አሁን በደቡብ ሱዳን ህዝቦች ላይ የሚደረገው ግፍ በሁሉም ሀገር ላይ አለ፣ በሁሉም ሀገር ላይ አለ። ከአእምሮ ላይ የማይጠፉ በእኛ በሀገራችን ብሔር ብሔረሰቦች እርስ በራሳችን በተለይ በአማራ ላይ የሚደረገው ግፍ በጣም ከባድ ነው። በሁሉም ላይ ግን ስናየው እኔ እንጃ ወላሂ ላዚም እናት ልጇን እቅፍ አድርጋ ምንም ታታረግ፣ ከባድ ነው ወላሂ እንደዚህ አይነት የሚያደርጉ ሰዎች ሐስቢና አላሆን ዕመል ወኪል ሐስቢና አላሆን ዕመል ወኪል። ወጥቶ የሰው ልጅ አይመለስም። አያችሁ የሰው ልጅ እንደዚህ ነው። ሸክላ ተሰባሪ ነን። አላህ ማሟታችን ያሳምርልን። ወጥቶ ተመቅረት አላህ ይጠብቀን። ተሰው ሀቅ ነጻ አላህ ይበለን። የሰው ሀቅን የማያስነካ የራሳችንን የማያስወስድበትን ሁሉን ነገር ያሳካልን። ያሳካላችሁ ቶችን ተመጥፎ ነገር ሁሉ ይጠብቃችሁ። ሀጃችሁን ሁሉ ይሙላላችሁ በተሰማራችሁበት ሁሉ ስኬታማ አላህ ያደርጋችሁ። ያሰባችሁትን ሁሉ ያሳካላችሁ። ከመጥፎ ነገር ሁሉ ይጠብቃችሁ። ወገኖች ሙስሊም ክርስቲያን ወገኖች፣ ውድ ኢትዮጵያውያን ኤርትራውያን፣ አላህ ይጠብቃችሁ በያላችሁበት ዓለም ዳርቻ። አገራችንን ሰላም፣ አንድነትን፣ ፍቅርን መተሳሰብን ይስጠን። ለጣ ሁሉ ያገኝ። የተቸገረ ሁሉ ይፈረጅ። የታመመ ሁሉ አላህ ያሽረው። የታመመ ሁሉ አላህ ያሽረው። ያጣውን ሁሉ አላህ ይረዝቀው። ያ ረብ ለዓለሚን ህወ ረዛቅ የሰው ልጅ የሚረዝቀን አላህ ነው። ጥሩ ንግግር ብቻ ነው ለኛ የሚጠበቅብን። ለሰው ልጅ ጥሩ ንግግር፣ ኪልማ ተጠይባ ሰደቃ፣ መልካም ንግግር፣ መልካም ስነ መግባር ለሰው ልጆች፣ በዚህ ተዱና የሚያስፈልገን ብቻ ነው። ርዝቅ የሚሰጠን ሀሊቁ ነው። ህወ ቢረዝቅና በምድር ላይ የምትሄደውን ሁሉ እሱ ነው የሚረዝቀው። ያው የሰው ልጅ ሰበብ ነው የሚሆነው ሰብ ታውቃላችሁ ወገኖች እኔ እዚህ ቤት ለመስራት ለመስራቴ አላህ ነው ዋስትናዬ፣ አላህ ነው ረዛቄ አላህ ነው ሰጬ አላህ ነው ለሁሉም ነገር ያለኝ ከሱ ውጭ ማን አለ ርዝቃችን በሱ እጅ የሆነው ጌታ የሁላችንንም ሩህ ርዝቅ በሱ እጅ የሆነችው አንደ አላህ ብቻ ነው የሚጠብቀን አላህ ይጠብቃችሁ ያሰባችሁትን ሁሉ ያሳካላችሁ ረጅም እርሜ ከጤና ጋር ስታችሁ አገራችንን ሰላም ያደርግልን። ፎይ ነገር ሁሉ ይሰውረን፣ ያለፈውንም ወንጀላችንን አላህ ይቅር ይበለን። ለምን ሽፉ ያ በኒ አደም ወላሂ ለአት ይገርመኛል። እኔ እራሴ ዝም ብዬ ታስተነት ነው። ለማንኛው ጊዜ ነው እንደዚህ የምንጣላው! ለማንኛው ጊዜ ነው እንደዚህ ሰውን ላሰውን በቃ ጥላቻ የሚያድርብን? ለማንኛው ጊዜ ነው ወደርም ጠላንም። ዛሬ እንደዚህ ፍርጥም ያለ ጡንቻ ያላችሁ ሁሉ ጉልበት ያላችሁ በጉልበታችሁ የምትመኩ ሁሉ ወላሂ ከነገ ነገ ሲውል ሲያድር ሁሉም እየተቀየረ ይመጣል ገባችሁ አይደለ አሁን ለራሴ ለራሴ ታስበው ማለት ነው ወላሂ እኔ ልጅ ሁኜ ስሮጥ የምወጣው አቀበት የምወርደው ቁልቁለት በቃ ምን ልበላችሁ አሁን ግን እንዴት እዘላለሁ የሆነ ድብ ነገር የሆነች ድንጋይ ነገር ወንዝ ስትሻገሩን ጠጥ ብዬ ነበር የምሻገረው አሁን ዛሬ እንደዛ ሆናለሁ። አጥንታችን እየደከመን እኮ የሚሄደው ደግሞ ለሚቀጥለው አመት ለሚቀጥለው አመት ለሚቀጥለው አመት ስንሄድ በሁለት እግራችን ቀርቶ ደግሞ ሶስተኛ መርኩዝ ይዘን እንደዚህ በቃ ሰውነታችን እየተንቀጠቀጠ ይመጣል። ያ ጥንካሬ የነበረው ሰውነታችን እየለቀቀ እየት በቃ ሰውነታችን እንደዚህ ቆዳያችን እያሸበሸበ ነው የሚመጣው። ያንን እኳ የሰው ልጅ አያገናዝብም። ወላ ለሌለው ማልበስ አገራችን ላይ ስንት ችግረኛ አለ ስንት ብሄር ብሄረሰቦች ችግረኛ አለ በየቤቱ ማለት ነው። በልቶ የማያድር ምሳተ በላ ራት የማይበላ እራት ከበላ ቁርስ የሚያሳስባቸው ዳቦ የጠረረባቸው ስንት አለ። ጦርነት እልቂት መከራ ነው። ለእነዛ ሁሉ በካይለ ነገር ብንሰራ ማለት ነው። እንደውም ምን እንጃ አንዳንዴ ያስብላለ። እንደው ህዝብ በዛ ተብሎ ነው ቀነሳ ነው ወላ ይችላለሁ። አንዳንዴ ታስበው ማለት ነው። እንዴ ህዝብ ተበዛ በቃ ሁሉም ሰው ሁለት ልጅ ወይ አንዳንድ ልጅ ውለድ ተብሎ በቃ በህገ መንግስቱ ቢጸድቅ ይሻላል። والله ከምን ለምን የተፈጠረውን ለምን والله የሰጠውን መሬት የፈጣሪ ነች ምድር የፈጣሪ ነች ፈጣሪ ነው የዘረጋት አይደል፣ የሚረዝቅን እሱ ነው ካለን ሀብታም ያለው ካለው ቆንጥሮ በቃ ከፍሎ ታለችው ታያበዛ ማለት ነው ከልብሱ ሶስት አራት ልብስ ካለው አንድ ልብስ ቢሰድቅ ሰደቃ ቢሰጥ ከሚበላው እንጀራ ተዛችሁ ደግሞ ሰው ለሰው ብንረዳዳ ብንዋደድ እንችግር አለው? ለምን ብትሉ እንደዚህ ናት አዱኒያ። አዱኒያ ወጥተን የማንመለስባት ናት ተኝተን የማንነሳንባት ናት ናት ከአመት አመት ሁሉ ነገር እየተቀየረ ነው የሚሄደው ማለት ነው ወላሂ እራሳችሁን እስኪ ዩት። አሁን ለሚቀጥለው አመት ስታዩት እንደዚህ ሱብሓነላህ፣ እንደ ውስጥ ፎቶችሁን ውስጥ ዩት ማለት ነው ፎቶ የዛሬ ሶስት አመት የአራት አመቱ አምስት አመት በቃ ሁሉም እኮ ቀየርን ነው ለሰው ልጅ ለእናንተ ላስረዳችሁ አይደለም እና ይሄ እያለ ለምን እንጨካከናለን ጭካኔ የሚባለው ነገር ስለምን ይሆናል አላህ ረህራሄ በቃ ነገር ይችላል ዱንያ የኛ እኮ አይደለችም የኛ ሙልካችን የኛ በቃ የኛ ውርሳችን የኛ በቃ ልዩ ነገራችን ብለን እነ የምናስብ ሰዎች ቂልነት እኮ ነው ቂሎች ናን ወላሂ እያየን የማንረዳ አባቶቻችን እየሞቱ እናቶቻችን እየሞቱ ወንድሞቻችን አፈር አልበሳ ናቸው እየመጣ እኛ ወደ ሌላ ወደ ጥላቻ ወደ ሌላ ነገር እናስባለን። ያ ነገር እኮ እኛንም ነገ ጧት ይጠብቀናል። ደቂቃይቱ ሰከንዷ እስከምትደርስ ድረስ ብቻ ነው፣ ሁሉም ነገር ይቀየራል። የዛን ሰዓት ደግሞ ልብስ የለ፣ ብር የለ፣ ወርቅ የለ፣ ልጅ የለ፣ ሁሉም ነብሴን ነብሴን ስራ ነው ስራ። የምንተሳሰብባት እናት ቀን የምትመጣው ማለት ነው አላህዬ እንዴ ልቦና አይስጠን ልቦና አይስጠን እኮ አለ ሰው ልጅ ቀርቶ አይደለም ለእንስሳ ለእንስሳ ራህማ የምናደርግበት ያርግን። ወላሂ እኔ ልጆች አሉ ሲነሰራበት ድመቶች ይሰበሰባሉ በር ላይ ወይ በር ስንከፍት ያንን የሚያስለመድኳቸው እኔ ነኝ። የሆነ ስጋም በግም ሲታረድ እንደ ምግብ ተሰራ ዶሮ ምናምን ቁርራጩን በሰሀን አርጌ እንዳውም እንዳያንቃቸው እያልኩኝ የዶሮ ቆዳ ምናምን እንደዚህ ቁርጥ አድርጌ በጣም ክትፍ አድርጌላቸው ነው፣ ውጭ ላይ በሳህን አድርጌ ቁጭ ማድረግላቸው ማለት ነው። በዛ በር ሲከፈቱ ይሰበሰባሉ በር ላይ በቃ። እንደዚህ አሁን ልጆች ምን ማድረግ ጀመሩ፣ ስራ ይዘዋለ አላህ ይስጣቸው፣ ሰደቃ ትንሽ የለውም። የድመቶች ምግብ ከሱፐር ማርኬት እየገዙ በትልቅ አለ በኪሎ እንደ ግምቱ ነው ገዝተ ይመጣሉ ወላሂ እየቀነሱ በር ላይ እንዲሰበሰባሉ የሀገር ድመት የውጭ ድመቶች ናቸው ማለት ነው። የሰደቃ ትንሽ የለውም እኮ አለ ሰው ልጅ ማለት ነው ለእንስሳ እንደዛ። እና ግቢ ውስጥ ገባኝ ትናንትና ትጮህባት፣ ልጄ ተቆጣች ፋጦማ። እንደዚያ አትጮህባት ሀራም ሀዲ ከሙን ትህስ አለችኝ። የአላህ ይሰማታል እንደዚህ፣ እሷም እኮ እንስሳ ናች። እና ለሰው ልጅም ለምን ራህም አናደርግም እስኪ? ለሰው ልጅም ራህም አናደርግ እስኪ። ወላሂ አሁን ግን ረይቺ መሬት እኮ ናት? ይቺ አዱኒያ የዘረጋት መሬት ናት። አሁን በህገ ወጥ የተባለ ስንቶቹ ናቸው የሚያለቅሱት፣ ወጥ ቤት እየፈረሰባቸው ስንቶቹ ናቸው በሰው ሀገር ተሰቃይተው ስንት ነገር ሁነው የሰሩትን ይሄ ካርታና ብላኝ የለውም ህገወጥ ነው የጨረቃ ቤት ነው ምናምን ብለው ስንቶቹ ናቸው ደሞ የሚያለቅሱት። የሰሩት ይጽ ያገላቸው በ ወይም ቅያሬ ቤት ይሰጣቸው ቁርቁረሽ ና ሂጂ በቃ ለምን ይች እኳ ዱኒያ ረ ቢስሚላ። እንዶ አላህ ልቦና ይስጠን አገራችንን ሰላም ያደርግልን። የሰው ልጅ በነገራችን ላይ ህመምክ ያመምክን ህመም ላመመው ተናገር፣ ራብ ክንለ ለራበው ተናገር፣ ችግር ክን ለቸገረው ተናገር ብሏል። ለምን ያ ነው የሚረዳ ሌሎቹ ቤተ መንግስት ቁጭ ብለው የአማራ እየበሉ የአማራ ላይ ተቀምጠው የተለያየ ምግብ በየሰዓቱ እየቀረባላቸው ሊረዱ አይችሉም። ገባቸው አይደል እና ወገኖቼ፣ አላህ ሀገራችንን ሰላም ያድርግልን፣ ያዋደን፣ ያፋቅረን። ላይክ ሸር አድርጎ አድርጉ። ለነዚህ ወገኖች ደግሞ አላህ ቤተሰቦቻቸውን መጽናናት ይወፍቃቸው። አኪድ ሸሂር ናቸው እነሱ ሸሂር ናቸው፣ ለኸይር ስራ መጥተው ነው። አልሐምዱሊላህ